ልክ ካወሩት በኋላ ብሎ የሚተነፍሷሉ በሀሜት የተወጠሩ መናፍስ። በመኮራረፍ አልጋ በመለየት ዛሬም ዘውትርም ለዘላለሙ አሚን። ሰባት ከሶስት አይነት ሴቶች ተጠንቀቁ። ጠንካራና መንፈሳዊ ሴት ከሆነች ደግሞ ያንን ጊዜዋን ትጠቀምበታለች። የቤት ቤትነቷን ወደ ቅድስናና ወደ ንጽሕና ታመጣዋለች። በተለይ የምትጾም የምትጸል የምትሰግድ ከሆነች ጸሎት ክፍል ካላት ባሏ ስራ ውሎ ሲመጣ ደስ ብሎ ተከናውኖለት እንዲመጣ ልጆቿንም እያቆረበች እየሰገደች በሰዓቱ እያነበበች ስብከት እያዳመጠች ደግሞ የምትውል ደግሞ የተባረከች ሚስት ደግሞ አለች። ባሏ ሲመጣ ጥሩ ነገር እንዲመለከት ሶፋ እዚህ ጋር ከነበረ አዙራ ወደዚህ ተመጣዋለች። መጋረጃውን ትቀይራለች። እንደምንም ብላ ከባሏ ብር በመክረት በብዚህ በዚህ ታደርግና ጥሩ ምግብ ታቀርብለታለች። ለባሏ ጥሩ ስሜት በመሰረቱ ሴት ልጅ ለወንድ ነው የተፈጠረችው ሲባል ባሪያ ነች ማለት አይደለም። ወንድ ልጅ ደካማ ስለሆነም አይደለም። ወንድም ያለ ሴት አይኖርም፣ ሴትም ያለ ወንድ አይኖርም። ሴትም ያለ ወንድ አትኖርም። ይሄ አይናችን ጥቁሩ ያለ ነጩ፣ ነጩ ደግሞ ያለ ጥቁሩ እንደማያዩ ሁሉ ማለት ነው። ሁለቱም ተደማምረው ነው የሚያዩት እና የግዴታ ደካማ ጎናቸውን መተጋገዝ አለባቸው። አይደለም እንዴ? ስለዚህ ቤት ውስጥ ሆና ባሏ ምንም ስራ ይስራ ኃጢያትም ይሁን ጽድቅ ይሁን ስራውን አከናውንለት ብላ በምጸልይበት ሰዓት መጥፎ ስራ የሚሰራ ከሆነ ወደ መልካም ስራ ያዞርለታል። ምቀኞችም ካሉበት ያጋልጥለታል። በአጠቃላይ ስራው የተከናወነ እንዲሆን ወደ ቤቱም ሲመጣ ቤቴ ቤቴ እንዲል ያደርገዋል ማለት ነው። መንፈሳዊ ሚስት ያገባህ ባል ያገባህ ወንድ በእውነት በጣም እድለኛ ነህ። የምትጾም የምትጸል የምትሰግድ ከሆነች ዛሬ ሰንበት ነው ግዝት ቀን ነው ጾም ነው ምናምን ብላ ዝሙት አንተን በመከልከሏ፣ እኔ መቼም በዚህ ቀን ውስጥ የሚፈጸመው ዝሙት ነው የማስብ። ወንም ባልና ሚስት ብትሆኑ በእንደዚህ አይነት ቀን የምትፈጽመው ሌላ ሴት ጋ ሄደህ ዝሙት እንደፈጸምክ ነው የሚቆጠረው። ለምን ሰንበትም ባለማክበር። በተለይ ቅዳሜ ማታ ቅዳሜ ማታ ማለት ቅዳሜንም እሑድንም ነው የምትሽረው። ሰንበት ሁለት ሰንበት ነው የምትሽረው። በዛ ላይ ግዝት ቀን ግዝት ቀን ማለት በወር ውስጥ ሰንበትን ማክበር አለ። እንደገና ደግሞ በ12 በ21ና በ29 በ12 የሚካኤል ቀን ነው አይደለም። ሚካኤል ደግሞ የመላእክት አለቃ ነው። የገብርኤልንም የኡራኤልንም የሁሉንም ሰብስቦን የያዘው ስለዚህ፣ በገብርኤል ቀን ግዝት ነው ብላችሁ እንዳትሉ፣ የሚካኤል ቀን ነው ግዝት። የመላእክትን ሁሉ ጠቅልሎ ያዘው ሚካኤል ነው ማለት ነው። በ21 ደግሞ የእመቤታችን በአንድ ልደታ በሶስት በዓታ በ16 ኪዳነ ምሕረት ያንን ጠቅልሎ 21 ይይዝልናል። የእመቤታችን በአራት በሙሉ ሰብስቦ 21 ይይዛል። ስለዚህ 21 ግዝት ቀን ነው ማለት ነው። ምንም ቀን ዋለ በዛ ቀን ሩካቤ የማይፈጽም ቢቻል በማስቀደስ ካልሆነ ለነዳያን ሳንቲም ሰጥቶ በመዋል በመጸለይ ቆመን ነው። በዛን ቀን ራሱ ምን አስቀድሰው ማነው ነው ምን ጸልየው መንበርከክ ራሱ አይፈቀድም በግዝት ቀን። ግን ለስላሴ ሰባት ጊዜ ይሰገዳል። ለአብ ይሰግዳሉ፣ ለወልድ ይሰግዳሉ፣ ለመንፈስ ቅዱስ ይሰግዳሉ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሚን። ሰባት እነዚህን ሰግዶ ጸሎት መጸለይ መጀመር ይቻላል። ለእግዚአብሔር ቀናት ስለማይገድቡት የአምልኮ ስግደት ቅዳሜ ነው እሁድ ነው ግዝት ነው የሚባል ነገር አይሰራም። ብቻ በአጠቃላይ በእንደዚህ አይነት ቀናቶች ውስጥ ሩካቢ የሚፈጽሙ ሰዎች ዝሙት ነው የሚፈጽሙት፣ እና እንደዚህ ነው። በእነዚህ ቀናት ሩካቢ አልፈጽምም ብላ ሚስትህ እንኳን ብትልህ እሺ ብለህ ልታከብር ይገባል። ለትዳር ስትል፣ ለልጆች ስትል፣ ነገ በረከቱን ስለምታፍሰው ማለት ነው። ጾም ሲፈታ እሷ ፈቃደኛ በምትሆንበት ሰዓት እንደፈለግ የምታደርገው ነገር ይኖራል። የራሴ የሆነ ነገር ሊኖር ይገባል። ያ ምንድነው? ሚስትህን የምታከብርበት ፕሮግራም ልታወጣ ይገባል። በተለይ መንፈሳዊ ሴት ከሆነች ካልሆነች ደግሞ መንፈሳዊ ማድረግ አለብህ። አንተ ደካማ ከሆንክ ግን ንስሐ መግባት አስራት በኩራት ማውጣት መሰብሰብ መንፈሳዊ መሆን የምትፈልግ ሰው ሆነህ ደካማናት ስሜት ከተሰማህና ሁልጊዜ በአይምሮ ይሄን ነገር እያሰብክ የምትኖር ሰው ከሆንክ ሚስትህን መንፈሳዊ አርጋት። እስቲ ሂጂ ተሳለሚ፣ እስቲ ቁረቢ፣ እኔ እንኳን ሰንፌያለሁ፣ እስቲ አንቺ እንኳን በርቺ፣ ቤቱን እስቲ እንደው በእግዚአብሔር እንዲገባበት አርጊ እያልክ ጨቅጭቃት። ዛሬ እሷን እንደዚህ በማድረግ ነገ ቤትህን ታስባርከው። ለአንተ የመዳን ምክንያት ትሆንልሃለች። ታበረታለች ማለት ነው። እና መንፈሳዊ ሴትን ማግባት በጣም መታደል ነው፣ እጅግ በጣም መታደል ነው። ያ ማለት አለማዊ ሴት ወይም እግዚአብሔርን ማለት ይሄ ቤተ ክርስቲያን ማትመላለስ ሴት መጥፎነች ማለት አይደለም። በጣም ደሞ ስነ ስርዓት ያላቸው ደግሞ ግን ቤተ ክርስቲያን የማያዘወትሩ ደሞ አሉ። መንፈሳዊ ባይሆኑም ትዳራቸውን ቀጥ አድርገው የሚይዙ ደግሞ አሉ። ግን ብልጣ ብልጥነት ያለበት፣ ጥቅመኝነት ያለበት፣ ጥርጣሪ ያለበት፣ ጭቅጭቅ ያለበት ነው የሚሆነው። ብዙ ጊዜ መንፈሳዊ ያልሆነች ሚስት ከባሏ ጋር በምትኖርበት ሰዓት ያው ታውቁታላችሁ። መንፈሳዊ ያልሆናችሁ እህቶች ስታዳምጡት፣ መቼም ይሄን ትምህርት መቼም መንፈሳዊ ያልሆኑ ሰዎች አያዳምጡትም። ዘውትር የምታዳምጡት ተማሪዎች ስለሆናችሁ እናንተ ደግሞ መንፈሳዊ ያልናችሁ በተለይ ሚስቶች ከሆናችሁ አለማዊ የሆነች ሴት ከባሏ ጋር እንዴት ነው የምትኖረው? አስር ዓመት የምትኖር አስራ ሰባት ዓመት ሀያ ዓመት የምትኖር አስር ዓመት የምትኖረው ትዳሯ እንዴት የኖረችው ነው? የባሏን ስልክ በማየት በእኔ ለቺ ታርጓል ወይ በማለት ብር አምጣ አታምጣ ጭቅጭቅ በማድረግ የትን ያመሸሁ በማለት እንደገናም ደግሞ ከቤተሰቦቹ ጋር በመናቆር በመኮራረፍ አልጋ በመለየት በልጆች ምክንያት መጣላት፣ በባህሪዋ ምክንያት መጣላት። እሷም ስታማገጥ ካገኛት አይለቃትም። እሷም ትጨቃጨቋል እቺ ማናት ትለዋለች። በዚህ በዚህ ሁሉ በቃ የሚኖሩት እና ይለያያሉ፣ ይታረቃሉ፣ ሽማግሌ ይገባል። እንደዚህ ምናምን ጭቅጭቅ ያለበት ነው። መንፈሳዊ ከሆነች ግን ቻይ ነው የምትሆነው ሴት ልጅ በተፈጥሯ እንግዲህ አራት ባህሪያት አሉ አይደለም? ውሃ፣ መሬት፣ ነፋስ፣ እሳት አይደለም? በተፈጥሯችን በከፊል ማምነው ነው ምነግራችሁ። በተፈጥሯችን ሴት ልጅ አንድ ተኩል ውሃ፣ አንድ ተኩል መሬት ናት። እንደገና ደግሞ ግማሽ እሳትና ግማሽ ነፋስ ናት፣ ሴት ልጅ በተፈጥሯ ወንድ ልጅ ደግሞ አንድ ተኩል እሳት አንድ ተኩል ነፋስ ነው፣ ግማሽ ውሃ ግማሽ መሬት ነው። ተቃራኒ ነው ማለት ነው። ለዚህ ነው ወንድ ልጅ ስሜታዊ የሚሆነው ይባላል። አንድ ተኩል እሳት ስለሆነ የተወሰነ ሰዓት ነው የሚታገሰው። ከዛ ነገሮች አልሆን ካሉት ምናምን ምናም ብሎ ይማታል፣ ይጣላል። ከዛ ልውስጥ ይገባሉ ምናምን፣ ፍርድ ቤት መካተስ የሆነ በቃ እንትን ውስጥ ይገባሉ። እሺ እስቲ እንታያለን፣ ታያለ በቃ ምናምን ይባላል። ይሄ ባህሪ ደግሞ ያየለባት ሴትም ትኖራለች። ልክ እንደዚህ ሆና ደግሞ አንድ ተኩል እሳትና ንፋስ የሆነች ሴትም ደግሞ ትኖራለች። ያ የሚሆነው እንግዲህ ወያጅረው ሲገባ ነው፣ ወይ ደግሞ በባህሪ መወራረስ ሲኖር ነው ማለት ነው። ሴቶች ደግሞ አንድ ተኩል ውሃ ናቸው። ምን ማለት ነው? ውሃ ብዙ ጊዜ ባህር ላይ ውሃ ይጫወታል፣ ይዋልላል፣ አይደለም ይቅበጠበጣል። እና ሞር በብዛት ስሜት ላይ ቀልዱ ላይ ጨዋታው ላይ መቅበጥበጡ ላይ ሴት ልጅ እንደዛራት እና መሬት ደግሞ አንድ ተኩል አፈር ናት። አንድ ተኩል መሬት ናት ማለት ደግሞ ታጋሽ፣ ዝምተኛ፣ ቻይ። መሬት እንግዲህ ያልተሸከመችው ጉድ የለም። ገሎ ይቀብሩባታል። ስንት ጉድ ነው የተሸከመችው። በአጠቃላይ ምን ይባላል እንዲያውም ምንድን ነው ከመሬት የምንደብቀው ነገር የለም። ሰው ሊጸዳዳ በድሮ ጊዜ ያሉት አባቶቻችን ሊጸዳዱ ቁጭ ሲሉ ከመሬት ምን የምንደብቀው ነገር አለ ሁሉ ነገራችንን ታይብናለች ይባላል። እና መሬት ሁሉ ነገር ታውቃለች፣ ታያለች፣ ትችላለች ይባላል። ሴት ልጅ ባህሪዋ እንደዛ ነው። የባሏን ሁሉ ነገሩን ነው የምታውቀው። የልጆቿንም የቤቷንም የራሷንም አጠቃላይ ብዙ ነገር ተሸክማ ነው የምትኖረው። እና ምንድን ነው ይሄን ማብራራት ያስፈልገው ሚስት በባህሪዋ ሚስትነት የሚለው ባህሪ ሚስትነት የሚባለው ክራይቴሪያ መስፈርት ሴትነት የሚባለውን ባህሪ ይዞ ከሆነ የሚቀጥለው በጣም ስኬታማ ትሆናለች። ምን ማለት ነው? ሴትነት በራሱ በጣም አሪፍ ስለሆነ ሴት የሚለው ባህሪ እግዚአብሔር የፈጠረው መጥፎ ስላልሆነ ለወንድ ምቹ የሆነ ተፈጥሮ ስለሆነ ማለት ነው ለራሷም ለወንድም ምቹ የሆነ በመገዛቷ ንግስት ትሆናለች። ለባሏ ተገዢ በመሆኗ። ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስር ማሽቀጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይህን በድፍረት የምናገረው ባያደርጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው፣ የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ ብሎ ይሄን በድፍረት የምናገረው ለምን እንደዚህ ትላለህ? የፈለገ ያለገ በሉ መምህር። እኔ እኮ እንደዚህ የቤተሰብ ቀይስ ቤተ ዛር ነው ማም እናንተን አይደለም ያልከለውት፣ መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሐሳብ የሚደግፉትን ያልኩት እኔ። ሁለተኛ ቃልቻ፣ አውሊያ፣ የዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዚያ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤተ ክርስቲያን የማይመጡ ከሆነ ኩል በመኳል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 በዘዴ በዘዴ እያደረገ ከምዕራፍ ሀያ ጀምሮ በደንብ አድርጎ ይጠቅሰዋል። ከምዕራፍ ሀያ ጀምሮ ስለ ሴት በደንብ ያበራራል። ሲያንብቡት፣ እኔ እንዲህ ነው እንዲሉ ብዬ አልናገርም። ወንድነት በራሱ ደግሞ ፈተና ነው። ጉልበቱ እንዳለ ሆኖ አጋንንት ሲኖርበት ከባድ ደፋሪ ነው የሚሆነው። በጣም አይለኛ ነው የሚሆነው። ጉልበቱ እንዳለ ሆኖ አጋንንት ሲያድርበት አስቡት። ከዛ ደግሞ ጉልበትም አጋንንትም ኖሮበት መሪ ሲሆን፣ ሊቀመንበር ሲሆን፣ ከዛ ደግሞ ደብተራ ሆኖ ደግሞ ካህን ሆኖ ደግሞ ሲያሳልም ህዝብ ሲከተለው ደግሞ አስቡት፣ ስንት ሰው እንደሚያጠፋት፣ ስንት ሰው እንደሚገድል፣ ስንት ሰው እንደሚጎዳ፣ ከተዋህዶ እምነቱ ስንት ሰው እንደሚያጎርፍ ደግሞ አስቡት። እና ከደሳ ከደዛ ነው ሰው ደግሞ ራቁ። እርታ እንግዲህ ትርትር የምትልብኝ ብርድ ስላለችብኝ ዝም ከምል ካለ መቀረጽ መቀረጽ ይቻላል ብዬ አስቤ ነው? ይህን ይመስላል እንግዲህ የዛሬው ገጠመኛችን። የቀረ ነገር ካለ በሌላ ገጠመኝ ላይ ምክሩን አጠቃላይ እያመጣዋለሁ እና እህቶቻችን፣ የምትቀርቧቸውን እህቶች እወቁ፣ የማን ዘመድ እንደሆነ። ቆይ ሰራልሻለሁ ካለች ችግር አለ። ወይ ምታቋቋጎት አላት ወይ አክስት አላት ወይ የሆነ ነገር አለ። ልታሰራ ምናምን እምታስብበት እምትሮጥበት ቦታ አላት ማለት ነው። ሰራ አሰራልሽ አለው። ሰራልሻለሁ ማለት ያው ማስደግምብሻለሁ፣ ሌላ ምንም ነገር የለውም። አማርኛው ቀጥታ ይሄ ነው። ሌላው ኩል እባካችሁ ሴቶች ባካችሁ ኩል አትኳሉ። በቃ ኩል መናፈስን የሚሰበስብ በጣም በቃ ዘመናዊ የሆነ ቡዳ መንፈስ ሰብሳቢ ነው። ቡዳው ራሱ ቡዳ ይሰበስባል። እና በፋሽንም የወደቃችሁት በምታዩት ነገር በሙሉ ለሃጫችሁም የሚዝረበረበው በሁሉ ነገር ችግር ውስጥ የገባችሁት በምትኳሉት ኩል ነው። የተረጋጋ የሰከነ ሕይወትም አይኖራችሁ። ቅዥ ቅዥ ቅዥ ቅዥ የሚል አይንና ልብ ያላችሁ እህቶች በቃ ኩሉን አቁሙት።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 የሴት ሌቦች ነጠላ ስለለበሱ ሁሉም ቆሙ ስለሚሉ ግራ ያጋባል። በአለባበስም በፀጉርም አትለዩዋቸው። ወንድ ከሆነ ጨበሪያም ከሆነ ወይ የሆነ አለባበሱ አስተያየቱ ምናምን ልትይዙ ይችላል። ሴት ከሆነች ግን በነጠላ ውስጥ ስለምትደበቅ በጣም አስቸጋሪ ነው። ሌባ ከሆነች ማለት ነው። አስማቱም ልክ እንደዚሁ ነው የሚሆነው። በውበት ውስጥ ይደበቃል መንፈስ። አሁን የነበረው ውበቷ አሁን ያለው ውበቷ የሚገርም ነው። እቃ ተመልሶላታል። የነበረው በፊት የነበረው እና አይ መድኃኔዓለም ስጋ ለካ ከዳተኛ ነው። ስታበሉት ይበላል ይወፍራል። ስታጠጡት ይጠጣል ይወፍራል። ስትነፍኩት ደግሞ ልክ እንደዛው ነው። ግን መንፈሱ ደግሞ የበለጠ በዛ ውስጥ ጎርቷት ነበር እና የሴት ደብተራ ትልቁ ጉዳቱ አለመታወቁ ነው። በተሸፋፈነ ነገር ውስጥ መሆኑ ነው። ሌላው ከባህሪያቸው ከሴትነት ባህሪ ጋር ተነስቶ ደግሞ ከባድ ያደርገዋል። ሁለተኛ ነገር ሴት ልጅ ከወይ ባህሪዋ ይለያል። በዚህ ዓለም ላይ በዚህ ምድር ላይ ሁለት የተለያዩ ፍጥረታቶች ይኖራሉ። በጾታ በፊዚካል የማይገናኙ ሴትና ወንድ ይባላሉ። ይገባችሁ። በእንሳትም ሴትና ወንድ፣ በጾታም ሴትና ወንድ፣ ወንድና ሴት ጾታ። ህይወት ያላቸው ተብሎ የሚታሰቡት በሙሉ በአጠቃላይ ወንድና እንስሳት የሚሆኑ ሰዎች የሚሆኑ። ስለዚህ ሴት የምትባለው ፍጥረት ራሷን የቻለች ሌላ ተፈጥሮ ነች፣ ሌላ ዓለም ናት። ወንድ ልጅ ከማር ሴት ልጅ ከቬነስ የሚባል የሆነ መጽሐፍ አለ። እና ሴትነት በራሱ መናፍስት ሲያድርባቸው ደግሞ ከባድ ነው የሚሆነው። በተፈጥሮው ውስጥ ዘፍጥረት ስድስት ላይ ያለው ይሄ ነው። መጽሐፈ ሄኖክ ምዕራፍ ሁለት ላይ ያለው ይሄ ነው። የሰውን ሴቶች ልጆች ወደዱ ነው የሚለው። የወደቁት መላእክቶች የእግዚአብሔር ልጆች ይልና መናፍስትን ሲል ወይም እነዛ ደቂቃ ሴትን ማለት ነው ይላሉ አባቶች። የእግዚአብሔር ልጆች የሰውን ሴቶች ልጆች ወደዱ ነው የሚለው የሰውን ልጆች ብቻ ሳይሆን የሰውን ሴቶች ልጆች ወደዱ፣ ከነሱ ጋርም እንተኛሉ፣ ከነሱ ጋርም ተኙ። ራእይት የሚባሉ ቁመተ ረጃጅሞችን ወለዱ ነው የሚለው ኔፍሊም የሚባሉትን ተፈጠሩ ነው የሚለው በዛ ዘመን ኔፍሊም ነበሩ ይላል። ድቅሎች ማለት ነው። ኔፍሊም ማለት ድቅል ነው። ራእይት ደግሞ ከነዚህ ከቅዱስና ከርኩስ የተወለዱት ቁመተ ረጃጅሞች ወይም ተመልካቾች ወይም ደግሞ ሰርዳይስ ወይም ቡዳ የሚባሉት ማለት ነው። ተወለዱ ነው የሚለው። ራእይ ራእይ ማለት ተመለከተ ማለት ነው። ቆመ ተረጃጅ ማለት ረጅም የሆነ ሰው ከታች ወደ ላይ፣ ከላይ ወደ ታች ሁሉ ነገር ይመለከታል አይደል? አየ ተመለከተ። ራእይት፣ ተመልካች ትናንሾቹን ፍጥረቶች እኛን ማለት ነው። እነዛ ቆመ ተረጃጅሞች አዩን ማለት ነው። ተመልካች ናቸው። እኔ ጉንዳን ዚህ ላይ ባስቀምጠት የትም አትሄድም እንዴ? ብትሄድ ብትሄድ እንደዚህ በደንብ ማያት። ራእይት ማለት ተመልካች ማለት ነው። ወደ ዋናው ስንመጣ እቺ ልጅ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 የመናፍስትን ሴራ ገድላትና ድርሳናት እንኳን አንብቦ የማያውቁ ሰዎች ህፃናቶች ማለት ነው። የምናወራው ነገር በጣም ተራ ነገር ሆኖ ነው የሚታያቸው፣ ለእነሱ አይገባቸውም ገና እና ያቺ ሴት ገንዘቧን ትበለዋለች ማለት እንደዚህ እንደንጀራ ጠቅላ ትበለዋለች ማለት አይደለም። ገንዘቧ አይበረክትላትም። የምታወጣው ወጪ ራሱ ኤክሰስ ሲሆንና ኪሳራ ውስጥ ትገባለች። ገንዘቧም አይበረክትም። አንድ ፕሮግራም እንዲሆን ላይፍ ነው የምትኖረው።